ለሶስት ለሊት እንድትገዛ ከዛ ደግሞ እንዲጠቀምባ ከብደ ቆይ ነበረ ማለት ነው። ቃላት እየደጋገምክን ያለው እዚህ ሐዲስ ላይ ነው።

በኩል መንገድ ትሪት የሚያደርግ ለሴቶችምሆነሚሰጥወንዶችንሴቶችንየሚቀበልነውስለዚህ ፍቺ ከተካሄደ እንኳን ለወንዱ ለሴቱ የሚገባትን ንብረት የሚሰጥ እየተናገር የሚደገፍ

ለክነኝ ተሳስቻ የክርስትናውን አስተምሮ በማንበብ ጊዜያቸውን ስለሚያሳልፉ ለሶስት ለሊት በገንዘብ እንድትገዛ ፈቅዶ ነበረ። ስለሆነ ጨረስን። ዝሙት ማለት ይሄ ነው።

ስለሆነ እዚህ ጋ መቆየት እዚህ ጋ ሙሉ ተርጉሞ ማውራት የሚያሸማቀቅ ነው። ጥሎ ወጣ። ሌላ ሐዲስ ላይ እንሂድና ቲክቶክ የሚያውቁት እንደዚህ ናቸው። ሌላ ቁራን ላይ እንሂድና ሱራ አያ 24 ላይ ያለው ስለምንድን የሚያወራው ፋሩቅ እዛ ግን ሲሆኑ ክርስቲያን አይኖራቸው ብቻ ናቸው። ወንዶቹ እዛው ሙስሊም ነው፣ የክርስቲያን ወንድ አለ። ሴቶቹ ሙስሊም ናቸው፣ የሙስሊም ሴት እንጂ የክርስቲያን ሴት የለችም። እዛ የሚያበረብረዋል ማለት ነው። ስለዚህ ነቱ ይነግሩ ለእንደዚህ

ለአንተ ሌላ ግን ከቤት ባልየው ካልፈቀደ መውጣት አችልም ከዚህ በላይ ክብር አለ አምላካችን ይናገራል ጤናም

ፈቀደልኝ ይላል። ይህ ፍቃድ ልጅ ስታሳድግ ኖሮ አልሆነ። በሸሪያ ፍርድ ቤት ከተፋታህ እንኳን እንደውም ከፈለገ ንብረት መካፈል የለባትም ባዶ እጇን ትወጣለች። እሺ ልጅ ቤት ውስጥ እኮ ወገቧ እስከሚቀነጠስ ድረስ የአንተን አልጋ ስታነጥፍ ነበር፣ ቤት ስወለውል ነበር ቢ ለአንተ ከርስ ወጥ ስሰራ ነበር፣ እንጀራ ስጋግር ነበር

ፍርድ ቤት ደግሞ የአንተን ሸሪያ ያቅልህም ቃላት እየደጋገምክ ያለለመከተል ከሆነ እኩል ይከፍላል ማለት ነው። ሄጤናም ነው።

ሳይ ሙስሊም 1406 በነቢዩ መሐመድ ፍቃድ ለሶስት ቀን በልብስ ጨርቅ ካባ ማለት ነው፣ ፈቅዶ ነበረ።

ነው ይናገራሉ። ነገ ደግሞ የባህል እግር ስር ይቀመጣል። ነገ ወዲያ ደግሞ የአላህ እግር የምትሞላው ይሆናል። ግን የትኛው ነው ትክክለኛ ገነታቸው? የቱ ጋር ነው ያለው? እውነት የሚባል ነገር በመስማት ነው። መስማት ደግሞ

አይ የኔ አምላክ እንደዚህ ነው።

ከቁርአን ላይ ከሌለና ስህተት ከሆነ እሱን ራሱ አስለው ችግር የለውም። እኔ ምሰል ማለው የመጀመሪያው ነገር ግን እውነት ሆነ የመጻፈውን ሆነ

በኋላ ያ ነገር ተንክልክሏል። አምላካችንና የብዙ አባቶች ጸሎት እየጠበቀ ነው። ደግሞ ተሽሯልም ስትል ሳይ ሙስሊም